እያላችሁበት ሰላምታችን ይድረስ ውድ የገዳ ሚዲያ ኔትወርክ ተከታታዮች፣ የዛሬ የአማርኛ ዜናችን ይዘን ቀርበናል። በቅድሚያ ዋና ዋና ዜናዎች፣ የኦሮሞ ነጻነት ሰራዊት የብልጽግና ኃይሎች ላይ እርምጃ መውሰዱን ገለጸ። በምዕራብ ሐረርጌ ዞን ዳሮ ለቡና፣ አንጫራ ወረዳ ግድያ፣ እስራትና ዘረፋ ተባብሷል ተባለ። የመጋቢት 24 የድጋፍ ሰልፍ መንግሥት ሕዝቡን አስገድዶ እያካሄደ መሆኑ ተገለጸ። የፍንጫ ስኳር ፋብሪካ ሠራተኞች ከወራት እስር በኋላ ለችግር መጋለጣቸውን ተናገሩ። የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ለአንድ ዓመት በየክልሉ እንዲያስተምሩ ስርዓት ሊዘረጋ መሆኑ ተገለጸ። የአውሮፓ ሕብረት በኢትዮጵያ ለልማት ፕሮጀክቶች የሚውል የብር ድጋፍ አደረገ። እነዚህ የዛሬ መረጃዎቻችን ነው። እስከ ዜናችን ፍጻሜ አብራችን እንዲሆኑ እየጋበዝ በቀጥታ ወደ ለዛሬ እያዘጋጀንላቸው ዜናዎቻችን እናልፏለን። የአርሰዴኢዝ ኢዝ የኦሮሞ ነጻነት ሰራዊት የመንግስት ኃይሎች ላይ እርምጃ መውሰዱን አስታወቀ። የአርሰዴኢዝ ኢዝ የኦሮሞ ነጻነት ሰራዊት በምስራቅ ሸዋ ዞን ቦሰትና ቦራ ወረዳዎች የብልጽግና ወታደሮች ላይ ከባድ እርምጃ መውሰዱን ገልጸዋል። እርምጃው የተወሰደው ሚያዝያ 3 2025 በቦራ ወረዳ ቱቤ ሱቲ ቀበሌና በቦሰት ወረዳ ቦሌ ከተማ ነው። በቱቤ ሱቲ ቀበሌ በወሰደው እርምጃ አንድ የብልጽግና ወታደር እንገሎ ሌሎች ሁለት ሰዎችን አቁስሎ ሁለት ሰዎችን ማርኳል። በቦሰት ወረዳ ቦሌ ቅበሌ በተወሰደው እርምጃ አራት የብልጽግና ወታደሮች ወዳውኑ ሲገደሉ ሁለት ተማርኮ ሶስት ተቆስለዋል። በተመሳሳይ የደቡብ ምስራቅ እዝ የኦሮሞ ነጻነት ሰራዊት በምስራቅ አርሲ ዞን በህንቆሎ ዋቤ ወረዳ የብልጽግና ወታደሮች ላይ በሚያዝያ 3 ቀን 2025 ከፍተኛ እርምጃ መውሰዱን አስታውቋል። እንደ ምንጮቻችን ገለጻ ከሆነ አስር የአገዛዙ ወታደሮቹ ወዳውኑ ሲገደሉ አምስት ሰዎች ተቆስለዋል። እንዲሁም ስድስት ኤክም ጠመንጃ እና በርካታ የሞባይል ስልኮች ተማርከዋል። በምዕራብ ሐረርጌ ዞን ዳሮ ለቡ እና አንጫራ ወረዳ ግድያ፣ እስራት እና ዘረፋ ተባብሰዋል ተባለ። በምስራቅ ኦሮሚያ በምዕራብ ሐረርጌ ዞን በዳሮ ለቡ ወረዳ እና አንጫራ ወረዳ የብልጽግና ሰራዊት ሰላማዊ ሰዎች ላይ ግድያ፣ እስራት እና ዘረፋ አጠናክረው መቀጠሉን ምንጮቻችን ገልጸዋል። በመጋቢት 29 ቀን 2025 ሁሴን ከድሮ የተባለ ሰው በብልጽግና ወታደሮች በጥይት ተመቶ ከባድ ጉዳት ስለደረሰበት በሕዝቡ ወደ ሆስፒታል ከተወሰደ በኋላ ሚያዝያ 2 ቀን 2025 ህይወቱ አልፏል። በተጨማሪም ሁሴንን ወደ ሆስፒታል የወሰዱት ሰዎች በኃይል ተይዘው ወደ እስር ቤት ተወርውረዋል። ሰዎቹ በአንጫር ወረዳ የሚደግዱ ቀበሌ ነዋሪ ሲሆኑ ሁሴን ከድሮ ወደ ሆስፒታል በመውሰዳቸው ብቻ እየተሰቃዩ ነው። የመጋቢት 24 የድጋፍ ሰልፍ መንግስት ህዝቡን አስገድዶ እያካሄደ መሆኑን ተገለጸ። መንግስት የመጋቢት 24 ቀን ህዝቡን በሰላማዊ ሰልፍ እንዲያከብር አስገድዶ ነበር ሲሉ የቀድሞ የሰላም ሚኒስቴር ዴታ ተናገሩ። የቀድሞ የሰላም ሚኒስቴር ዴታ አቶ ታየ ደንዳ በፌስቡክ ገጻቸው ላይ ባሰፈሩት ጽሑፍ በተለያዩ ከተሞች ለድጋፍ ሰልፉ ተብሎ ሱቆችና መንገዶች በግዳጅ እየተዘጋ ነው ሲሉ ገልጸዋል። ከሰባት ዓመታት በፊት በኢትዮጵያ ሕዝብ ዘንድ የተወደደው ለውጥ በሰባተኛው የምስረታ በዓል በመላው ኦሮሚያ በግዳጅ ሰልፎች ሲያከብር እንደነበር አስታውሰዋል። ሕዝቡ እያለቀሰ እና እያዘነ ተገዶ ሰልፉ ላይ እየተገኘ አቶ ታዬ ደንድ አጽፈዋል። ከለውጡ በኋላ በኢትዮጵያ ከኦሮሚያ ውጭ ምንም አይነት የግዳጅ ቅስቀሳ አለመኖሩ የገለጹት አቶ ታዬ የኦሮሞ ሕዝብ ከዚህ ስርዓት የተለየ ጥቅም እያገኘ እንደሆነ በማስመሰል ከሌሎች ብሔረሰቦች ጋር ግጭት ለመፍጠር እየተቀናጀ ሴራ መሆኑን ገልጸዋል። የፍንጫዋ ስኳር ፋብሪካ ሰራተኞች ከወራት እስር በኋላ ለችግር መጋለጣቸውን ተናገሩ። ለወራት ታስረው የነበሩት የፍንጫዋ ስኳር ፋብሪካ ሰራተኞች መካከል 282 ያህሉ ከእስር ተፈተዋል። ነገር ግን ሰራተኞቹ ያለ ጥፋታቸው ለወራት በእስር ላይ መቆየታቸውን ሲናገሩ የሶስት ወር ደሞዝ ባለማግኘታቸው ቤተሰቦቻቸውን ጨምሮ ለከፋ ችግር መጋለጣቸውን ተናግረዋል። በሆሮ ጉድሩ ወለጋ ዞን ስሩ ለፍንጫ ወረዳ ውስጥ የሚገኘው የፍንጫ ሱካር ፋብሪካ በፋብሪካው ይዞታ ላይ በእርሻ ስራ ተሰማርተዋል። ያላቸውን ሰራተኞችና ባለሀብቶች በሕዳር ወር 2017 ዓ.ም ምረት በቁጥጥር ስር መዋሉን ከዚህ ቀደም አመልክተዋል። 270 ሄክታር የሚሸፍን የፋብሪካው የሸንኮራ አገዳ መቃጠሉን ከዚህ ቀደም እየተነገረ ሲሆን በዚህም ምክንያት በመቶዎች የሚቆጠሩ የፋብሪካው ሰራተኞች በስሩ ለፍንጫ ወረዳ ታስረው ቆይተዋል። ታስረው ከቆዩት መካከል አስተያየታቸውን ለዶቼ ቬለ የሰጡ አንድ የፋብሪካው ሰራተኛ በሕዳር ወር 552 የሚሆኑ ሰዎች መታሰራቸውን አመልክተዋል። 282 ቋሚና ጊዜያዊ የፋብሪካው ሰራተኞች ከተፈቱ አንድ ወር ገደማ የሆናቸው ሲሆን ስድስት ሰዎች ደግሞ ከትናንትና በስቲያ ነጻ ተብለው መፈታታቸውን ጠቁመዋል። በ2012 ዓ.ም ምርት በኢትዮጵያ ውስጥ ካሉት የሱካር ፋብሪካዎች መካከል ከፍተኛ ምርት የተገኘው የፍንጫዋ ሱኳር ፋብሪካ ነበር። ከግንቦት 2015 ዓ.ም ወዲህ በተለያዩ ወቅቶች በፋብሪካው ላይ ጥቃቶች መድረሳቸውን ተዘግበዋል። በዚህ ዓመት ደግሞ የፋብሪካው የሸንኮራ አገዳ ሶስት ጊዜ የመቃጠል አደጋ ደርሶበታል። የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ለአንድ ዓመት በየክልሉ እንዲያስተምሩ ስርዓት ሊዘረጋ መሆኑ ተገለጸ። የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ለአንድ ዓመት በየክልሉ እንዲያስተምሩ ስርዓት ሊዘረጋ መሆኑን የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ ተናገሩ። መጋቢት 24 ቀን 2017 ዓ.ም ተመረት በሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የአስራ ሁለተኛ ክፍል አገር አቀፍ መልቀቂያ ፈተና የተማሪዎቹ ውጤት ዝቅተኛ የሆነበትን መንስኤ በተመለከተ በቀረበው ጥናት ላይ ውይይት ሲደረግ የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ በዩኒቨርሲቲ ተማሪዎች ላይ ስለተያዘ ዕቅድ አብራርተዋል። ሚኒስትሩ የኢትዮጵያ ዩኒቨርሲቲ ሰርቪስ የሚል ስያሜ የተሰጠው ፕሮግራም የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት በተማሩት ሙያ ወደ ማህበረሰቡ ተቀላቅለው እንዲያገለግሉ የሚያስችል እቅድ ተዘጋጅተዋል ብለዋል። ተማሪዎቹ ወደ አራተኛ ዓመት ከመግባታቸው በፊት መሠረታዊ ወጪያቸው ተከፍሎ በየክልሉ ለአንድ ዓመት በማስተማር ማህበረሰቡን እንዲያገለግሉ ይደረጋል ሲሉ ተደምጠዋል። ይህም ከተቻለ በቀጣይ ዓመት ካልሆነ ደግሞ 2019 ዓ.ም ወደ ትግበራ ይገባል የተባለ ሲሆን ፕሮግራሙ የዩኒቨርሲቲ ተማሪዎች የተማሩትን ትምህርት በተግባር እንዲለማመዱ የሚያስችል እንደሚሆንም ሚኒስቴሩ ጠቁመዋል። በኢትዮጵያ ከ ከ100,000 በላይ የመምህራን እጥረት መኖሩን የገለጹት ሚኒስቴሩ አገሪቱ በስፋት የሚታይባትን ከፍተኛ የሆነ የብቁ መምህራን እጥረት ለመቅረፍ ሚኒስቴር መስሪያ ቤቱ እንደ ኢትዮጵያ ዩኒቨርሲቲ ሰርቪስ ያሉ የተለያዩ ፕሮግራሞችን አቅዶ እየሰራ ነው ብለዋል። በተጨማሪም ፕሮፌሰር ብርሃኑ ለተማሪዎቹ ውጤት ማሽቆልቆልና ውድቀት ባለድርሻ አካላት በብልሹ አሰራር ተባባሪ መሆናቸውን ጠቅሰዋል። ስምንተኛ ክፍል ደርሶ ማንበብ የማይችሉ ተማሪዎች እንደነበሩ ሚኒስቴሩ ተናግረዋል። ችግሩ ለመፍታት የመምህራንን ኑሮ ሁኔታ መሻሻል ቁልፍ ጉዳይ ቢሆንም የሀገሪቷ ኢኮኖሚ ግን ጉዳዩን መሸከም እንደማይችል ነው ሚኒስቴሩ ያብራሩት። ለተማሪዎች ውጤት ማሽቆልቆል የትምህርት መሠረተ ልማት ዝቅተኛ መሆን፣ የአስተማሪዎች ደሞዝ መቆራረጥ፣ ተማሪዎች ለመማር ዝግጁ አለመሆንና የፈተና አስተዳደር መሆናቸው በትምህርት ሚኒስቴሩ ጥናት ተገልጸዋል። በቀጣይ ችግሩን ለመፍታት ልዩ የመካካሻ ትምህርት መስጠት፣ የትምህርት አመራሩና አስተማሪዎች ላይ ትኩረት ተሰጥቶ ቢሰራና የማበረታቻ ፓኬጆች ተግባራዊ ቢደረጉ የሚሉ ምክር ሐሳቦች በጥናቱ ቀርበዋል። የአውሮፓ ሕብረት በኢትዮጵያ ተፈናቃዮችን መልሶ ማቋቋምን ጨምሮ ለስድስት ልማት ፕሮጀክቶች የሚውል የ32 ቢሊዮን ብር ድጋፍ ማድረጉ ተገለጸ። ኢትዮጵያና የአውሮፓ ሕብረት ለስድስት ዋና ዋና የልማት ፕሮጀክቶች ማስፈጸሚያ የሚውል የ240 ሚሊዮን ዶላር ወይም የ32.3 ቢሊዮን ብር የልማት ድጋፍ ስምምነት መፈራረማቸው ተገለጸ። ከፕሮጀክቶቹ መካከል በግጭት የተጎዱ አካባቢዎችን አስተዳደርና አካታችነትን በማሻሻል መረጋጋትን ማስፈን የሚለው ይገኝበታል። በተጨማሪም በግጭት የተጎዱ የጤና ተቋማትን ወደ አገልግሎት ለመመለስና እንዲሁም ከመኖሪያ ቀያቸው የተፈናቀሉ ዜጎች መልሶ በማቋቋም ላይ ትኩረት ያደርጋል ተብለዋል። የሥራ ዕድል የሚፈጠሩ የግብርና ሥራዎች የቴክኒክና ሙያ ተቋማትን በመጠቀም የዜጎችን የዲጂታል ክህሎት ልማትን በማሳደግ የኢኮኖሚ እድገትን ማምጣት፣ የዲሞክራሲ ተቋማትን ማጠናከር ደግሞ ሌሎቹ የድጋፍ ስምምነቱ ፕሮጀክቶች አካል መሆናቸው ተጠቅመዋል። የልማት ድጋፍ ስምምነቱን የገንዘብ ሚኒስቴር አቶ አህመድ ሽዴ እና በኢትዮጵያ የአውሮፓ ሕብረት ኃላፊ አምባሳደር ሶፊያ መፈረማቸውን ከገንዘብ ሚኒስቴር ያገኘነው መረጃ ያሳያል። ውድ የገዳ ሚዲያ ኔትወርክ ተከታታዮች ለዛሬ ያዘጋጀንላቸው ዜናዎች እነዚህ ነበሩ። ቀሪው የገዳ ሚዲያ ኔትወርክ ፕሮግራሞች ይቀጥላሉ።